ብርሃን ተገኝታለች አዴ ተጨንቃ ነበር። አዴ ራሷ መለቀቋ በጣም ደስ ይላል ማለት ነው። ሰላም ሁድና የተገበራቸው ቤተሰብ እንደምንቆያቸው ሰላማችሁ ብዝት ትርርፍ ይበልኝ እያልኩኝ በያላችሁ በተለም ዳርቻ ፈጣሪ ጠብቃቸው ሀገራችን ኢትዮጵያ እግዚአብሔር አምላክ ይጠብቅልን እያልኩኝ እንግዲህ የአዴ ድራማ ያው እንዳየ ነው እህቷን ብርሃን በእሷ ከቤት ወታ በመቅረቷ ያው ፍቅር ከቤት አባራት ነበረ ማለት ነው። ሁላችሁም እንዳያችሁት ያው ራሷን ስታ ታማሚ አይደለች ታማሚ ስለነበረች ራሷን ስታ ውርቀ ነበረ መንገድ ላይ ማለት ነው። የምር ማንም የሚያገኛት ማንም የሚያነሳት እያልኩኝ ነበረ። ና በዛ ላይ ታማሚናት በዛ ላይ ደግሞ ያው እህቷ ጠፍታ ተጨንቃ ነበረ ላይ እህቷ በጣም ማለት ነው። ሶስተኛ ደረጃ ደግሞ ፍቅር የምር ጥሩ አልሰራችም፣ ከቤት አባራታለች ማለት ነው። እቺ ልጄ ትሄድ ምንም የምታውቀው ነገር የለም ማንም አታቅም። እንግዲህ ግራ እየተገባችን ብትሄድ ያው ራሷ አንስታ እና ራሷ አንስታ ወድቃ ደስ የሚለው ነገር ግን ማለት ነው። በጣም እያሰብኩ ነበረ ማለት ነው፣ እና ያው ኤላ ነው ያገኛት ማለት ነው። ወስዶ ቤቱ አስገብቶ አስተኝቷት፣ ያቺ ቀዊት ቀበጧ ደግሞ ስትመቸኝ እሷ ልጅ ማለት ነው ማለት እንደ ፍቅር እንትን አለችው፣ ቀበጥናት እንጂ ፍቅር እኮ ተንኮሎ ነው የምትሰራው ተንኮሎ በለ በእርግጥ ከዴፍ ጋር ፍቅር ይዞኛል ነው የምትለው፣ ግን እሷ ፍቅር አደለም። ይሄስ ውይ በጣም ያካኝና በቃ እንዴት ነው የምታደርጋቸው ነገሮች ሁሉ አያምርም፣ ማለት ነው። በእርግጥ አዴ የቤት ሰራተኛ ናት። አይ በስነ ስርዓቱ ውቀት ቀስ ብላ ብትነግራት መቼም አትነካ አባትን ብዬ አስባለሁ። ግን ደግሞ እሱ የሚወዳት ዴቭ የሚወዳት አዴን ነው እንጂ ፍቅርን አይደለም ደግሞ ደግሞ እሱ ካልወደዳት እና እሱ ካላፈቀራት እሷ በግድ ብታፈቅረውም፣ እንግዲህ እንደዚህ አይነት ፍቅር መቼ ምንም አይደርግላትም ለሷም ማለት ነው። ግን እሷ ለፍቅሩ ብቻ ብላ ሳትሆን ከመጀመሪያውም ሰራተኛ ማስቀመጥ አትፈልግም። ሰራተኛ ማስቀመጥ አትፈልግም ቤት ውስጥ ማለት ነው። ሁሉም ሰው እንዲወጣላት ነው የምትፈልገው ማለት ነው ፍቅር እና አዴም ወታ ብት ሄድላት ደስ እላታል። በቃ ደስታን አትችልም ማለት ነው ያው፣ ዴቭም ሳይ ከመምጣቱ በፊት ግን ገና እናትዬ አዴም እዛ እንደመጣቻት ነው የጠመደቻት ማለት ነው አነጋገሯ ምናምን አጥሎ አልነበረም። በቃ በክፋት የተሞላ ነው ልቧ ማለት ነው እና ወደፊት ግን ማለት ነው ትቀየራለች ብዬ አስባለሁ። ሁሉም ነገር አሁን የምታደርጋቸው ነገሮች ወደፊት ምናልባት እየተቀየረች ይሄዳል ብዬ አስባለሁ። ወንድሟ ደግሞ ባርኮት በጣም መልካም ልብ ያለ ልጅ ነው። የእሱ ፍቅር ደግሞ ያሳዝናት የምር ማንም አላወቀላትም ምንም አላየላትም። ግን ለመናገርም ፈርተዋል ማለት ነው። ያኛው ግን ብልጣ ብልጥ ነው። ቶሎ ተናግሮ ወጥቶለታል ማለት ነው እና ምናልባት ምናልባት ከማን ጋ ትሆናለች ብላችሁ ታስባላችሁ? መጨረሻ ላይ ማለት ነው። አዴ ምናልባት ከባርኮቱ ጋር ነው ማስበው እኔ ማለት ነው፣ እንደኔ ሀሳብ እህቱ ደግሞ የእሷ እህት ደግሞ እንግዲህ አሁን ወይ ወደቤት ትመለሳለች ወይ ደግሞ እዛው እንትና ጋር ትቀመጣለች ማለት ነው። እላ ጋር ትቀመጣለች ማለት ነው ብዬ ነው ማስበ እዛው ያው ፈልግሽበት ሰዓት መቀመጥ ትችያለሽ የሷ እህት ከሆንሽ ምናምን እያላት ነበር ማለት ነው። እዛ ቢያስቀምጣ ዝ ራሱ ጥሩ ነበር። ምክንያቱም እዛው ቁጭ ብላ ህክምናዋንም እየተከታተለች፣ እህቷም ደግሞ እዚያ አትጨናነቅም። ፍቅርም ደግሞ እህቷንም እያስጨነቀችባት እሷንም እንደዚህ አጉል ንግግር እየተናገረቻት አዴን ቢያንስ እህቷ በሰላም ተኝታ መነሳቷ ምቾት ይሰጣል ብዬ አስባለሁ። እሷ ግን ቻይናት በጣም ጎብዝ ናት። አዴ ማለት ነው። ምክንያቱም የመቻል የመቻል እንትናላት አቅሟ አላት። ሁሉን ነገር ሰምታ እንዳልሰማ በቃ ሁሉንም ነገር ስታይም እንዳላየ ማሳለፍ ትፈልጋለች። አሁን እንኳን እንደዚህ እሷ ፍቅር እንዳሳፈነቻት ታውቃለች፣ ግን ደግሞ ለወንድሟ ምንም የተናገረችው ነገር የለም ማለት ነው። ስጠይቃት እንኳን አይደለም ብላ ነው ዝም ያለችው ማለት ነው እና ስለዚህ ነገሮችን የማቀስቀስ ነገሮችን ያለመጋነን ነገር ችሎታ አላት ማለት ነው እና የምር የእሷ አሁን ድራማ ብቻ ሳይሆን እኔ የእውነት ነው የምላቸው። ስንቱ ሰው እዚች ምድር ላይ የሆነ በቃ ነገሮችን ችሎ ማሳለፍ በቃ እውን እንዴት ነው? አንዱ ስናገር ያንን ነገር ቆይስቲ ስቲ ሌለፎ ላሳለፍ እጅ ላይ ሰበብ ይሆናል ምናምን ብሎ ማሳለፍ የማይችል ሰው አለ። በቃ እንደመጣለት ወስዶ የሆነ ነገር ወይ መምታት፣ የሆነ ነገር ማድረግ የሚፈልግ ሰው አለ። ትዕግስት የሌለ ሰው ማለት ነው። ከአደይ ድራማ ወይም ደግሞ ከአደይ በቃ ትዕግስትን መቻልን በቃ ብዙ ነገሮች እሷ አሁን ለምሳሌ ከእሷ ላይ እንደዚህ አይነት ሰዎች ትምህርት ይወስዳሉ ብዬ አስባለሁ። እኔ በበኩሌ ማለት ነው፣ የምሬን ነው የምላቸው። እንደዚህ እንደዚህ አይነት ድራማ እኔ በጣም ደስ ይለኛል፣ በነገራችን ላይ ማለት ነው። እና አሁን እሷ አንዳንድ ሰው ቢሆን አስባችሁታል ፍቅር ያቺን ተነስታ ሆነ ነገር በተናገረችበት መታቆ አንገቷን አንቃ እስከማያዝ ድረስ ሁላ ነው የምትደርሰው ፍቅር ማለት ነው። ግን አስባችሁታል አዴ ቻይ ባትሆን የመቻል ችሎታ ባይኖራት፣ በቃ በዛ በድስት አናቷን ብላ በቃ፣ ወይስ ከስራ ትወጣለች ወይ ደግሞ ሆነ ነገር ሆነ ነገር በቃ ይፈጠራል ማለት ነው። ግን በቃ መቻል ስላላይ ስለምትችል ሁሉን ነገር ችራ እየሰራች እንደገና ደግሞ እናትየውም አደራ ሳታት ሄደችውን አደራ ጠብቃ ይሄው ቤቱን ይዛለች ማለት ነው እና ፍቅር ግን ክፋቱን ድተታ ይሆን እንዴት ነው ነገሩ? እንደሷ ፍቅር እንደዚህ ካልሰራች ድራማው ድራማ አይመስልም ብዬ አስባለሁ። ምክንያቱም ግዴታዋ ነው ማለት ነው ያው እኛ ስንመለከተው እኛ ስንመለከት ብዙ ልጆች በኮመንት ላይ ራሱ ማለት ነው፣ እግዚአብሔርን ብዙ ልጆች በጣም ምን የምናደዱት ማለት ነው በቃ ፍቅር አናዳናለች። ፍቅር በቃ እንዴት ነው ፍቅር የምን ላድርጋት? ድራማ መሆኑን እያወቅኩኝ በቃ በልቤ ጭጋሬ ያረረ ምናምን፣ ልጆች ሁሉ ወደ ኮመንት ላይ ራሱ በሳቅ ነበረ የሞትኩት ማለት ነው። እና እንግዲህ የባርኮት እንግዲህ ስሜቱ ደብቆ ይዘዋል። መጨረሻ ላይ ግን እኔ እሱ ነው የሚይዛት ብዬ አስባለሁ። ዴቪም እንግዲህ ወይ አላቅ ቀበጣ ደግሞ ምናልባት ትቸኩላለች፣ ችኩል ነገር ናት። በጣም የምፈት ነው ማለት ነው። ግን ደግሞ ጥሩ ናት፣ የሆነ የሚከፋትና መጥፎነት የላትም ማለት ነው። የሆነ የመደንገጥ ነገር አላት። አሁን አ ወታ ስጠፋ በጣም ደንገጣ ነበረ ማለት ነው ለመፈለግ እንፈልጋት ምናምን እና ቀበጣም ደስ ትላለች ልላችሁ ፈልጌ ነው። ፍቅርየው ግን ትንሽ ብታረጋጋ መልካም ነው። እሷ እንግዲህ አሁን እኔ ዴቪንተ የለኝ ነው እሷ ደግሞ እሺ ብላታለች፣ ግን አሁንም ደግሞ እያስደነቀቻት ትገኛለች ማለት ነው። ዴቪዮ ግን አይፈልጋትም። ዳዊት አይፈልጋትም፣ ምክንያቱም እሱ ያፈቀረ ሌላ ነው። እሷ ደግሞ እሱም አፍቀዋለች፣ እሱ ደግሞ እያፈቀራት አያቸረ። ፍቅር እንደዚህ ነው። ምክንያቱም እናንተ የምታፈቅሩ ሰው የምታፈቅሩ ሰው እናንተ ላያፈቅር ይችላል ብትገናኙ፣ ብትጋቡ፣ አንድ ላይ ብትሆኑ እንኳን ማለት ነው መቼም መቼም ቢሆን እኔ እንጃ ያ ሰው እስካላፈቀረ ድረስ ልቡ ሌላ ቦታ ከሆነ መቼም እንደዚህ አይነት ፍቅር ፍቅር አይሆንም። ምክንያቱም አንዱ ብቻ ከወደደ አንዱ ብቻ ካፈቀረ አንድ ሰው ብቻው ምንም ማድረግ አይችልም። ምክንያቱም ሁለቱም እኩል መፈቀር እና መዋደድ አለባቸው። ፍቅራቸው እኩል ሲሆን መልካም ነው ማለት ነው። ምክንያቱም ያ ሰውዬ እኮ ምናልባት እሷ አፍቅረው ያ ሰውዬ ልቡ ሌላ ቦታ ነው። ነገም ዛሬም መሄድ ይፈልጋል። ከነጎዳ መንገድ ላይ ነው። መንገድ መንገድ እንዳየ ነው። ስለዚህ እንዴት አርጎ ነው ታዲያ ወደፊት ዳር ይዞ አብሮ በፍቅር መቆየት የሚችሉ? በጣም ከባድ ነው። ብጋቡ እንኳን ወይ ተመልሶ መፋታት ወይ ደግሞ ልቡ ያለችበት ቦታ አግኝቶ ሊሄድ ይችላል። ስለዚህ ያቺኛው ደግሞ አጉል ሆናለች ማለት ነው። እና እንደዚህ አይነት ፍቅር በጣም ከባድ ነው። የምሬ ነው ምላችሁ። ምናልባት ወይ አልጎዳትም ወይ አልጎዳውም ብለው አንድ ሰው ለጊዜ ልጠጋል ይችላል፣ ከሚጎዳ ብለው በግድ ማለት ነው። ሳያፈቅረው ሳይወደው ማለት ነው። ከዛ ውጪ ግን በቃ አንዴ እኔ አልወድህም ወይም ደግሞ አልችልም ብለው አንዴ ተጎርቶ ያ ሰው ወደ ራሱ ተመልሶ የራሱን ሕይወት ቢፈልግና የራሱን ሕይወት ቢመራ መልካም ነው ብዬ ነው ማስበው ማለት ነው። እና ይሄን ይመስላል ውድ ቤተሰቦች፣ እንግዲህ ደግሞ የሚቀጥለውን እስከምናይ ድረስ መልካም ቆይታ ይሆንላችሁ መልካም ጊዜና መልካም ሰዓት ተመኘሁላችሁ የኔ ቤተሰቦች፣ አመሰግናለሁ። ሰብ ላይ ካድርጉ መልካም ቆይታ።